አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን ክብረትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው ዛሬም በአዲስ አበባ ሁለት አነጋጋሪና ወሳኝ የሆኑ ውሳኔዎችን በተመለከተ ሙሉ መረጃና ሙሉ ዝርዝሩን ይዘናል ከዚህም ጋር ተያይዘው በመጀመሪያው መረጃችን በሚሊዮኖች የሚቆጠሩ ሰዎችን የስራ እድል አደጋ ላይ የጣለው አዲሱን ረቂቅ አዋጅና አዲሱን መመሪያ በተመለከተ ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል በሺዎች የሚቆጠሩ ተማሪዎችና ወላጆችን ግራ ያጋባ የትምህርት ቤቶችን እገዳ በተመለከተ አነጋጋሪ የሆነ መግለጫ ወጥቷል። ከዚህም ጋር ተያይዞ እነዚህ የታገዱት ትምህርት ቤቶች በዝርዝር ተቀምጧል። ሙሉ ሪፖርቱን በዚህ ቪዲዮ የምናደርሳችሁ ይሆናል። ሌላውና እጅግ በጣም ወሳኙ መረጃ የኢትዮጵያ ብሔራዊ ባንክ መግለጫ አውጥቷል። በዚህም በመግለጫው አዲስ አሰራርን ዘርግቶ ለውጭ ባንኮችና ባለሀብቶችን ያማከለ ክፍት አሰራር ስለመዘርጋቱ ሙሉ መረጃ ይዘናል። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ቅድሚያም በሚሊዮኖች የሚቆጠሩ ሰዎችን የሥራ ዕድል አደጋ ላይ የጣለው አዲሱን ረቂቅ አዋጅ፣ አዲሱን መመሪያ በተመለከተ በዛሬው ዕለት ከደቂቃዎች በፊት ይፋ ሆኗል። አዲሱ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በድጋሚ ሊጤን ይገባዋል ሲል የኢትዮጵያ ፕላስቲክና ጎማ አምራች ዘርፍ ማኅበር በአዲሱ የደረቅ ቆሻሻ አያያዝና አወጋገድ ዙሪያ በጸደቀው አዋጅ ከባለድርሻ አካላት ጋር ባካሄደው ውይይት አስታውቋል። በውይይቱ እንደተገለጸው በፕላስቲክ አመራረትና አጠቃቀም ላይ ያለው የግንዛቤ እጥረት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ በሚል የተገለጸውና ለአዋጅ መጽደቅ ምክንያት የሆነው ሂሳብን ከግንዛቤ እጥረት የመጣ መሆኑን ማኅበሩ ያመነ ሲሆን፣ አዋጁ በሚረቀቅበት ጊዜ የዘርፉ ዋነኛ ተዋናይ የሆነው አምራቹ ለዘርፉ ለውይይት ባለመጋበዙ ዛሬ በተለያየ አቅጣጫ ዘርፉን ስጋት ላይ የጣለው አዋጅ ጸድቋል ተብሏል። ማህበሩ አዋጁን ሊጤን ይገባዋል ያለበት ቁልፍ ጉዳይ በዘርፉ የተሰማሩ ባለሀብቶች ይበልጥ ጥራቱን የጠበቀ ምርት ለማምረትና ለማዘመን በማሰብ ከባንኮች ብድር በመውሰድ አዳዲስ ማሽነሪዎችን በማስገባትና የማስፋፊያ ሥራዎችን በመሥራት ላይ ተጠምደው ባሉበት ወቅትና ከፊሎቹ ማሽነሪዎችን አዘው እያጓጓዙ ባለበት በዚህ ጊዜ አዋጁ መጽደቁ ከፍተኛ ድንጋጤ መፍጠር መቻሉን ተናግሯል። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ተማሪዎችና ወላጆችን ግራ ያጋባ የትምህርት ቤቶች እገዳን በተመለከተ በዛሬ ዕለት አነጋጋሪ የሆነ መግለጫ ወጥቷል። በአዲስ አበባ ከተማ አስተዳደር የትምህርትና ሥልጠና ቁጥጥር ጥራት ባለሥልጣን በ2018 የትምህርት ዘመን ማስተማር የማይችሉና ዕውቅናቸው የተሰረዙ ትምህርት ቤቶችን አሳውቋል። በ2016 ማጠቃለያ ላይ በተደረገው የእድሳት ፍቃድ ምዘና ለ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት መሻሻል እንዲያሳዩ እስከ 2017 ታሳስ ድረስ ዝግጅት እንዲያደርጉ በ2017 የትምህርት ዘመን ላይ በማስጠንቀቂያ እንዲያስተምሩ ጊዜ ቢሰጣቸውም በታህሳስ 2017 በተደረገው የእድሳት ፈቃድ ምዘና ውጤቶች መሻሻል ባለማሳየቱና ዝቅተኛ ከደረጃ በታች በሆኑ ምክንያት በ2018 የትምህርት ዘመን ማስተማር የማይችሉ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለሥልጣን አስታውቋል። በመሆኑም የትምህርት ማህበረሰቡና ወላጆች ይህንን በማወቅ የቅድመ ዝግጅት ተግባራት እንድታከናውኑ የአዲስ አበባ ከተማ አስተዳደር የትምህርትና ሥልጠና ጥራት ቁጥጥር አስታውቋል። ከዚህ በታች እንግዲህ በምስሉ ላይ የምትመለከቱት ሙሉ በሙሉ እንግዲህ ባለሥልጣኑ ያወጣቸው ትምህርት ቤቶች ናቸው። እናንተ ይህንን መረጃ በደንብ አድርጋችሁ ማጤን ይገባችኋል እላለሁ። በመጨረሻም የኢትዮጵያ ብሔራዊ ባንክ አዲስ አሰራር ከትላንት ምሽት ጀምሮ ዘርግቷል። አዲሱ የባንክ ሥራ ፈቃድና ዕደሳ እንዲሁም የተወካዮች ምክር ቤት መመሪያ ቁጥር ኤስቢቢ እዝባር 94 2025 የተሰኘው መመሪያ ባለፈው ዓመት ከበርካታ ባለድርሻ አካላት ጋር በተደረጉ ሰፊ ውይይቶችና ግብዓቶች የተጠናቀረ ነው ተብሏል። ይህ መመሪያ በቅርቡ የጸደቀውን የባንክ ሥራ አዋጅ ተከትሎ የመጣ ነው። አዲሱ የፍቃድ መመሪያ የውጭ ባለሀብቶች፣ ባንኮችና ሌሎች ስትራቴጂያዊ ባለሀብቶች በኢትዮጵያ የባንክ ዘርፍ ውስጥ እንዲሳተፉ ያስችላል። መመሪያው ከውጭ አካላት በባንኩ ዘርፍ ለመግባት የሚያስችሉ በርካታ አመራጮችን ያቀርባል። ከእነዚህም መካከል ንዑስ ቅርንጫፍን ማቋቋም የውጭ ባንክ ቅርንጫፍን መክፈት ወይንም የተወካይ ቢሮዎችን ማቋቋም ይገኙበታል። በተጨማሪም አዲሱ መመሪያ የባንክ ፍቃድ አሰጣጥና የተወካዮች ቢሮ ቁጥጥር ኃላፊነትን ለመጀመሪያ ጊዜ ወደ ብሔራዊ ባንክ ያስተላልፋል። ብሔራዊ ባንክ የውጭ ተሳትፎ የኢትዮጵያን የፋይናንስ ዘርፍ እንዲያጠናክርና ለእድገት አስተዋጽኦ እንደሚያደርግም ይጠበቃል። ይህም ካፒታልን፣ ውድድርን፣ የአገልግሎት አሰጣጠን ቅልጥፍናና ሁሉን አቀፍ ተደራሽነትን ለማሳደግ ታምኖበታልም ተብሏል። በመጨረሻም ብሔራዊ ባንክ የኢትዮጵያን የባንክ ዘርፍ ከሰኔ 18 ቀን 2017 ጀምሮ ለውጭ ተሳትፎ ክፍት መሆኑንና የውጭ ባንኮችና ባለሀብቶች ማመልከቻቸውን ለብሔራዊ ባንክ ማቅረብ እንደሚችሉም ተገልጿል። ይህ በእንዲህ እንዳለ ኢትዮጵያ በጨርቃጨርቅ ኢንዱስትሪው ካጎዋ ገበያ ያጣችውን የገበያ ትስስር ከአፍሪካ ነፃ የንግድና ቀጠና ለማግኘት እየተሰራ ስለመሆኑ በዛሬው ዕለት ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነትና ጉዳዮች ዳይሬክተር ወንድሙ ፍላቴ ለአሃዱ እንደተናገሩት በአፍሪካ ነፃ የንግድ ቀጠናና ምርቶችን በማሳካት ከፍተኛ ጥቅም ለማግኘት እየተሰራ ነውም ብለዋል። በአፍሪካ ነጻ የንግድ ቀጠና 55 አገራት አንድ የጋራ ገበያ በመፍጠር አፍሪካውያን በንግድ የማስተሳሰርና የገበያ ትስስር እንዲኖር በተፈረመው መሰረት ከገበያው ተጠቃሚ ለመሆን እየተሰራ ነው ሲሉም ገልጸዋል። ነጻ የንግድ ቀጠናው በአፍሪካ አገራት መካከል የሚካሄደው የንግድ ግንኙነት ከቀረጽ ነጻ ሆነው የግብይት ሂደት እንዲኖር የሚያደርግ ነውም ተብሏል። ይህ መሆኑ ለሀገሪቱ በርካታ የገበያ መዳረሻ እንዲኖር ያደርጋል ያሉት ዳይሬክተሩ እስካሁን አገሪቱ የምታመርተው ምርት ወደ መካከለኛው ምስራቅና የአውሮፓ አገር ብቻ መሆኑን ማስታውሰው ከአፍሪካ ሀገራት ጋር ያለንን የግብይት ሂደት ከፍ ያደርገዋል ሲሉም ተናግረዋል። በተጨማሪም ለግብርና ምርቶች፣ ኢንዱስትሪ ምርቶች እሴት ጨምሮ ለመላክ ከፍተኛ አስተዋጽኦ እንዳለው በመግለጽም የገበያ መዳረሻዎችን እንዲስፋፉ መደረጉን የውጭ ምንዛሬ ገቢ ከፍተኛ እንዲሆን ይደረጋልም ተብሏል። አጓ መቅረቱን በኢትዮጵያ ምርት ላይ 10 በመቶ ቀረጥ እንዲከፈል አድርጓል። ይህን ለማካካስ የአፍሪካ ነጻ ንግድ ገበያ ይጠቅማል ያሉት አቶ ወንድሙ በዘርፉ ተወዳዳሪ ለመሆን አምራች ድርጅቶች በተሻሻለ ጥራት ማቅረብ ቅድሚያ ሊሰጠው ይገባልም ብለዋል። በተሳታፊ አገራት ብዛት በዓለም ቁጥር የሆነው ነፃ የንግድ ቀጠና 55 አገራትን በማሳተፍ ከአንድ ነጥብ ሦስት ቢሊዮን ብር በላይ ዜጎች ያስተሳስራልም ተብሏል። በአውሮፓውያን አቆጣጠር በ2019 አህጉራዊ ስምምነትን ከፈረሙ ግንባር ቀደም ሀገር አንዱ የሆነችው ኢትዮጵያ ስምምነትን ካጸደቀች ከስድስት ዓመት በኋላ ሰኔ 24 ቀን 2017 ጀምሮ ንግድ ልውውጥ እንደምትጀምር የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባሳለፍነው ሳምንት ማስታወቃቸው ይታወሳል። ለቱ የአስኩላችሁ መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።